አንዳንድ ቅሌታሞች በሚሰሩት ስራ የሁሉም የአረብ ሀገራት ሴት ስም ይጠፋል። ማን ነውና መዳም ቤት ሆናችሁ እንደዚህ አይነት ባለጌ ስራ የምትሰሩ እህቶች እባካችሁ ተጠንቀቁ። ማነው መዳም ያታይኝም ብላችሁ በምትሰሩት ስራ ራሳችሁ ናችሁ ገደል የምትገቡት። ማነው እንጂ ልጅ ላይ የደረሰው ነገር እናንተ ላይ እንዳይደርስባችሁ እባካችሁ እባካችሁ ተጠንቀቁ። ማን ነው ሙሉ ቪዲዮውን ነግራችኋለሁኝ፣ እስከ መጨረሻው መከታተል በተለይ አዲስ ለሚመጡ ቤቶቼ እንዲደርስ ላይክ ሼር አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላ ስብን ታላ በያላችሁበት ሰላማችሁን ያምዛልኝ ሀገራችንም ሰላም አድርግልን፣ እያልኩኝ እንደተለመደው በአዲስ ዲዮ መጥቻለሁ ማለት ነው። ዛሬ ይላቸው የመጣወት ቪዲዮ መግቢያ ላይ እንደሰማችሁት እች ልጅ ላይ የደረሰው ነገር እናንተ ላይ እንዳይደርስባቸው እባካችሁ፣ መዳሚ አታየኝም የት ታገኛለች የት ታገኛለች ብላችሁ የእያንዳንዱን ሶሻል ሚዲያ ላይ የሚሆን ቤተኛው መጋጣሚ ላይ የምትሰሩት ቪዲዮ ወይም ደግሞ የምታደረጉት ነገር ራሳችሁን ነው ገደል የሚከታችሁ፣ ወላሄ ነው የምላችሁና እች ልጅ ላይ የደረሰው ነገር እናንተ ላይ እንዳይደርስባችሁ ተጠንቀቁ። ማን ነው መዳሟ በሌለችበት መዳሜ አታይኝም ብላ ባደረገችው ነገር፣ መጨረሻ ላይ ግን ቤቱ ካሜራ አለው፣ በዛ ላይ ደግሞ ቲክቶክ ላይ የለቀቀችው ነገር የእያንዳንዱ ነገር ታይቶ ዛሬ ላይ ህይወቷ አደጋ ላይ ናት ማለት ነው። እና እባካችሁ ተጠንቀቁ። እኛ ልጅ ናት፣ አስቡት እንግዲህ። ሀበሻ ናት ነው ያለችውና እቺ ሶሻል ሚዲያ ላይ ያመጣችው የጓደኛዋን ታሪክ ነው። ጓደኛዋ ሰራተኛዋ ምን እያደረገች ታገኛታለች? የመዳሟን ልብስ የመዳሞቿን እንትን የምትለብሳቸውን ቀለበቶች፣ እንዲሁም የጆሮ ጌጦች ወርቆች እየለበሰች ሶሻል ሚዲያ ላይ እንትን እሱን እየለበሰች ሶሻል ሚዲያ ላይ ትለቃለች ማለት ነው። ይሄንን ነገር ስታረግ ለብዙ ጊዜ ቆይታለች። ፈጣሪ ደብቋት ነበረ፣ ግን እሷ ከአንድም ነገር አልተማረችም ማለት ነውና ይህንን ነገር በምታገኝበት ሰዓት ሴትዋ በጣም ነበር የደነገጠችው፣ በጣም ነበረ በቃ የምትለው ነገር የጠፋት ማን ነው። መጨረሻ ላይ ግን ምን አይነት ውሳኔ ነው የወሰነችው? ፖሊስ ጋር መደወል ነበረ ስራዋ። ማር ነው፣ አስባችሁታል እናንተ ሰዎች ዘንድ እንድትታዩና ሶሻል ሚዲያ ላይ ታዋቂ ለመሆን እንዲሁም ደግሞ ሰዎች ዘንድ ተወዳጅ ለመሆን ብላችሁ የሰውን እቃ እየለበሳችሁ ለዛም እኮ የራሳችሁ ቢሆን ምን ችግር አለው? ግን የመዳሟችሁን አስባችሁታል? ከሀገራችሁ ሰርተን ለወጣለን ብላችሁ መጣችሁ። ስደት ሀገር ላይ ቤቷቸው ተቀጥራችሁን ለመስራት የመጣችሁ ሰዎችን እቃ እየለበሳችሁ እንደፈለጋችሁ እየዘነጣችሁ እየለቀቅ ሰዎች፣ በተለይ ደግሞ እኮ ላይ ሶሻል ሚዲያ ላይ ነው እኮ እየለቀቀችሁ አስባችሁታል? ቲክቶክ ላይ አንድ ነገር ልንገራችሁ ማለት ነው እህቶቼ። እናንተ መዳሜ ያታይኝም ብላችሁ የምትሰሩት የእያንዳንዱ ሶሻል ሚዲያ ላይ የምትለቁት ቪዲዮ እሷ ዘንድ አንድ ቀን እንደሚደርስ አትዘናጉ፣ ማለት ነው። ለምን የእናንተ ቪዲዮና የእናንተ ቁጥር፣ ይቅርታ፣ የእናንተ ቁጥር እሷ ዘንድ እስካለ ድረስ እሷ ጀማአ ላይ ላሉ ሰዎች የእናንተ ሴም ካርድ ካላቸው፣ ወላሂ ላዚም የትም አታመልጡ። የሆነ ቀን ዞሪ ዞር እና የሆነ ቀን ሴቶ እጅ ላይ እንደሚገባ አትዘናጉ፣ ማለት ነው። ተጠንቀቁ። መዳሜ አታየኝም ብላችሁ የምትሰሩ ስራ ራሳችሁን ነው ገደል ውስጥ የሚከታችሁ። የነ የእያንዳንዱ ነገር ይደርሳታል እና ባየችው ነገር ወላሂ ማመን አልቻለችም። በጣም ነበረ የከበዳት፣ በጣም ነበረ የደነገጠችው ማን ነው። መጨረሻ ላይ ግን ልጅቷን ምንድን ያደረገችው ለፖሊስ ነው የሰጠቻት። ፖሊስ ጋር ደውላ እንዲያደርገችብኝ ቢል ነው ብላ የእያንዳንዱን ማስረጃ አቅርባ የእያንዳንዱን የጆሮ ጌጧን አያስቡት እንግዲህ ወርቋን ልብሷን፣ የያንዳንዱ የክት ልብሷን ጭምር እየለበሰች ቲክቶክ ላይ የዘነጠች ቪዲዮ ትሰራለች ማለት ነው። ይህ ደግሞ ይሄ ደግሞ ይደርሳታል ብላ አላሰበችም። እሷ ያሰበችው ምንድን ነው ሶሻል ሚዲያ ላይ ላይክና ፎሎ ለማግኘትና በቃ ሰዎች ዘንድ መድረስና ሰዎች ዘንድ ታዋቂ ለመሆን ነበረ ሲታስ በነበረው። መጨረሻ ላይ ግን ራሷን ገደል ውስጥ ከቷታል ማለት ነው። እባካችሁ ቶቼ ጥንቃቄ አድርጉ። እንደዚህ አይነት ነገር የምታደርጉ በተለይ ደግሞ የሰው ልብስ ስትለብሱ ትንሽ አይሰቀጥጣችሁም? እንዴት ነው እንዴት፣ ምን ብላችሁ ነው የምትለብሱት? እኔ ወላሂ ላዚም መዳም እንኳን አንዳንድ ጊዜ ራሷ ገዝታ የመጣችውን ልብስ ራሱ ላ ለብሳ አንዳንድ ጊዜ ምን ታደረጋለች መሰላችሁ? ገዝታ ታመጣነ ለብሳው ሲጠባት ለእኔ ትሰጣኛለች ማለት ነው። አንድ ጊዜ ብቻ ለብሳው በጣም ነው የሚሰቀጥጠኝ። ከአንድም ሁለቴ ከሁለትም ሶስቴን አጥቤ ነው። አንዳንድ ጊዜ ለስራ በቃ አንዱ ለቀን ለብሰውና ዙባላ አድርገዋለሁ። ካልም ደግሞ የራሴ ልብስ አለኝ አልሐምዱሊላ። እኔ የሴትዋን ልብስ አንድም ቀን ወላሂ ለአዚም እንኳን የሰጠችኝን ልብስ ራሱ ቤቷ ሆኜ መልበስ አልፈልግም። ለምን እነሱ ፊት ስትለብሱ በጣም ነው የሚቀኑት። እኔ ከዚህ በፊት ራሷ ለኢድ ገዝታልኝ ከዛ ለብሼ ወደ ኢድ ጋ ሄድን። ማነው ለኢደል አድሃ የዛሬ አመት አልሞላውም፣ በነገራችን ላይ ለአረፋ ባን ነበረ። ገዝታው ለራሷ ገዝታው ስትለብሰው ጠበባት ከዛ ሀድያኔ የገዛሁልሽ ብላ ሰጠችኝ ማለት ነው እኔ ግን እንደለበሰችው ማላቅም ግን እኔ የምትሰጠኝ እኔ እያንዳንዱ ልብስ አጥቤ ነው ሻንጣይ ውስጥ የምከተው ለምስኪኖች ስጠዋለሁ ብዬ ሀገር ስገባ ይጠቅመኛል ብዬ ለምን እኔ የገዛሁት ልብስ ራሱ እዚጋ የምታዩት ሁሉ በነጻ ነው የሚመጣልኝ ገባችሁ በነጻ ሽን ላይ ነው የምጠልበው አሁን ግን አቁም ያለው ሀገር ለመግባት ስለሆነ ብጠልብም ቶሎ ስለማይደርስልኝ ማለት ነው ስለዚህ እንኳን የመዳሞቼን ልብስ ለብስ ቅርና ራሴ የገዛሁትን እንኳን ለምለብስበት ጊዜ የለኝም። ወላ አንታ ኩርታውን ነው ለስራ የምለብሰው ማለት ነው። እዚጋ እየታገልኩ ነበር ሻንጣውን ለማምላትና እና አንድ ነገር ኳችሁ። ከዛ የኢድ ቦታ ስንሄድ ለብሽው ሄድኩኝ። በጣም ያምርብኛል። ገባችሁ? በጣም ያምርብኛል። አየችና በጣም ነበር ያቃናችሁ። ይህንን ልብስ ትንመች ነው የሰጣውሻል አለችኝም። ቋንቋ እኮ ነው ራሱ አሳታኝ ማለት ነው። ራስሽ እኮ ነው የሰጣሽኝ፣ ካልሆን ደግሞ አሁን ነው ልቅ የምመልስልሽ አልኳት ማለት ነው። ይ ተዘከር ተዘከር ታለች ማለት ነው። አዎ አስታወስኩ አስታወስኩ ታለች ማለት ነው። እና እኛ ላይ የሚያምርብን ልብስ ስንለብስ አይወድም። ለእኛም ደግሞ የሚያምር ልብስ ገዝተው አይሰጡንም። ለምን ከእነሱ ልንበልጣቸው አይፈልጉም። ጥሩ አባያ እንኳን እንደዚህ አሁን አባያ ራሱ ጥሩ አባያ ለብሼ ወላሂ ከሱ የበለጠ እኔ ላይ ሲያምር፣ በቃ እንዲሁ ግስቁል እንዲህ ነው የምትፈልገው በቃ ከእነሱ የተሻለ ንቃብ ገዝቼ ምናምን ሲያምርብኝ ስታይ በጣም ነው የምትቀናብኝ። አሁን እንዲሆን የራሱ ታች ወርጄ ወይ አሁን ቤት ለመሄድ እንደዚህ አባይ ለብሼ ስታይ ማሻላ ወይ ሸሬቴ ነው የምትለኝ አባይ አሁን ማለት ነው። እንዴት ነው የትገዛሽ ነው የምትለኝ ሱቅ ነው አላት አለው ማነው፣ አንዳንድ ግር ግራ ታጋባኛለች። እና መዳሞች በጣም ቅናተኛ ናቸው። እንኳን የራሳቸውን የገዛ ልብሳቸውን ለብሳችሁ አይደለም የገዛ ልብሳችሁን እንኳን የሚያምርባችሁን ልብስ ስትለብሱ አይወዱም። እንኳን የእነሱ እንትን ወርቅ እንዲሁም ደግሞ እኔ ወርቅ ትለብሳለች ብዬ አላስብም። ይሄ ጫማ አምራባት ሊሆንም ይችላል ገባችሁ? ግን የባካችሁ የመዳሞቻችሁን እቃ፣ የመዳሞቻችሁን ክፍል፣ የመዳሞቻችሁን ሳላ ምናምን አትልቀቁ፣ ቪዲዮ አትቅረጹ። እኔ የሚተኛባትን ክፍል ብቻ ነው የምቀርጸው። አንድ ወይም መጥበቅ ውስጥ ደግሞ እንደምቀርጽ ታውቃለች እነሱ አይገቡብኝም ከገቡብኝም ደግሞ ቦታውን ቁርጭ አስወጣዋለሁ ማለት ነው። ከዛ ውጭ ግን አንድ ቀን የእሷን መጅሊስ ሁን የእሷን አሁን መጅሊስ ላይ ራሱ ቁጭ ብዬ ቪዲዮ መስራት እችል ነበረ። ግን አልፈልግም። ለምን በኋላ ላይ ነገር እንዳይመጣብኝ። እኔ ከዚህ ቤት በሰላም ነው መውጣት የሚፈልገው። ዋን እዚ ጋር ደከመኝና እየታገልኩ ነው እንትን ሻንጣው ራሱ መዘጋትም ብሎኝ ማለት ነው እና እና ባይቤ ባካችሁ ራሳችሁን ጠብቁ። የምታረጉትን ነገር እወቁ። ነገ ላይ ራሳችሁን አደጋ ውስጥ የሚከታችሁን እና ችግር ውስጥ የሚከታችሁን ነገር ተጠንቀቁት ማለት ነው። እና እህቶች፣ አላህ ይጠብቃችሁ፣ በጥላው ስር ያድርጋችሁ። በነገራችን ላይ በጣም ከባድ ነው በሰው ሀገር ላይ እንደዚህ አይነት ነገር ማጋጠም። እንኳን እቺን ትንሽ ችግር አግኝቶባችሁ አይደለም ችግር ውስጥ እንኳን ምንም ጥፋት ሳታጠፉ ከመሬት ተነስተው እናንተን ወንጀለኛ ለማድረግ የሚፈልጉ ሰዎች አሉ ማለት ነው። ስለዚህ ተጠንቀቁ እህቶቼ፣ ራሳችሁን ጠብቁ። የምታደርጉትን ነገር ወቁ። የራሳችሁን ያልሆነ ነገር አትያዙ። እኔ ወላሂ ላዚም ሴትዋ ስትሰጠኝ ራሱ ተቀብያት ብዙ ጊዜ ስትሰጠኝ እምቢ ማለት አልፈልግም። ለምን እምቢ ስትሏቸው በጣም በቀ እንትን ይላሉና እምቢ አልላትም፣ ግን እቀበላትና እሷ ሳታቅ ዙባላ ማደርገው ጊዜ አለ። የማልፈልገው ልብስ ከሆነ ጥሩ፣ ልብስ ከሆነ ጥሩ፣ ጫማ ከሆነ ግን አጥቤ ለሆነ ቀላቅያሪ ይሆነኛል ብዬ በተለይ ጫማ ጫማ እነሱ የሚገዙ ጫማ ታውቃላችሁ፣ በጣም ውድ ነው። የእነሱን ጫማ ግን ይቀበላለሁ፣ አጥቤ ሀገር ከገባው ቀያይሬ እንኳን ለቤተሰብ በተለ ደግሞ የሰውየውን ጫማ ምናምን ያልተለበሰ ስለምትሰጠኝ ለብዙ ነገር ጠቅሞኛል። ማን ነው ሀገር ገብቼ የሚፈልገው ሰው ይለብሰዋል። ና እና በጣም ከባድ ነው። ሀባይቢ አላ ይጠብቀን የሚጠብቃችሁ እና እንደዚህ አይነት ነገር የምታደረጉቶች የራሳችሁን ጠብቁ፣ ወላሂ ችግር ውስጥ አትግቡ ማለት ነው። አረቦች እንኳን ይህንን ትልቅ ነገር አግኝቶ አደለም፣ ትልቅ ነገር እንኳን ሳያገኙ እኛን ማጥቃት እኛን ችግር ውስጥ መክተት ይወዳሉ። ና እች ልጅ በፖሊስ ተይዛለች፣ እስር ቤት ገብታለች ማለት ነው። መጨረሻዋ ምን ይሁን ምን ይሁን የሚታወቅ ነገር የለም ማለት ነው። ና መዳም ያታይኝም ብላችሁ አታስቡ ማለት ነው። ታያችኋለች። የሆነ ቀን መጋለጣችሁ አይቀርም እና እባካችሁ እባካችሁ፣ ተጠንቀቁ፣ ራሳችሁን ጠብቁ። ለሶሻል ሚዲያ ብላችሁ እባካችሁ፣ ባላችሁ ነገር ለምን የተቀደደ ልብስ አይሆንም። ባላችሁ ነገር ለመስራት ቪዲዮ እንኳን የመስራት ፍላጎት ካላችሁ፣ በቃ ባላችሁ ነገር ነው መሆን ያለበት። ግዴታ እናንተ አምሬ መገኘት አለብኝ ብላችሁ የሰው ነገር መልበስ የለባችሁም። ባላችሁ ነገር ነው መቅረጽ ያለባችሁ ከፈለጋችሁ ማለት ነው። ካልሆነ ደግሞ በቃ ቢቀርስ ባትቀርጹስ። ገባችሁ። ተጠንቀቁ። ሀባይቤ ዛሬ ቪዲዮ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ።